ብ ለሚን አስላቱ ስላም ለ ነቢ ልአሚን ላ አሊ ቢ አጅማን አማ በድ ይህ ከተማሪዎች ለሚመጡ ጥያቄዎች መልስ የምንሰጥበት ፕሮግራማችን። ወደ ጥያቄዎችና መልሶቻቸው ከመግባቴ በፊት የተላኩ ጥያቄዎችን አሰባስበው ወደእኒ የሚያደርሱ እህትና ወንድሞች ብዙ ወቀሳ የቀረበባቸው እንደሆነና እየተቸገሩ እንደሆነ ገልጸዋል። ከጥያቄዎች ብዛት አንፃር የሁሉንም ጥያቄ በአንዴ ማስተናገድ አይቻልም። ተራውን ጠብቆ በእዝን ኢላህ ተዓላ ጥያቄያችሁ መልስ ያገኝ። የኔን ጥያቄ አላስተላለፍክም! የኔን ጥያቄ አላስተላለፋችሁም በሚል ለእናንተ ብለው ሚለፉ ሚደክሙ ወንድምህቶችን ማስቀየምና ትርፍ ቃል መናገር አያስፈልግም። በአንድ በኩል ሸሪዓ ምን ይላል ብለን ለማወቅ እየጣረን፣ በሌላ በኩል ሸሪዓ የከለከለውን ትርፍቃል ልንናገር የሰው ቀልብ ልንሰብር አይገባም። ማስታወስ ችግር የለውም። ጥያቄ ልክ የነበረ አላስተላለፋችሁልኝም ወይ መልስ አላገኘሁም። በዚህ መልኩ ማስታወስ ችግር የለው። ጥያቄ አልተመለሰም ብሎ ግን ትርፍቃል መናገር አስፈላጊ አይደለም። አንዳንዴ ጥያቄው ግልጽ ላይ ሆን ይችላል። ሌላ ጊዜ ደግሞ በሌላ ሰው ተጠይቆ ተመልሰውም ሊሆን ይችላል። አንዳንዴ ጥያቄ ከሚልኩ ሰዎች ብዛት አንጻር የተላለፈ መስሏቸው ረስተውትም ሊሆን ይችላል። ብዙ እድሮች አሉና እድር ልንሰጥ ልንተጋገዝ ይገባን። የዛሬ ጥያቄዎችን በምናይበት ጊዜ የመጀመሪያው ጥያቄ አላህ ሱብሓነሁ ወተዓላ የት ቦታ እንዳለ ማወቅ እንችላለን ወይ መጽሐፍ ቅዱስ ላይ ሱረቱ ጧሃ ሳነብ ስልጣኑ በአርሽ ላይ ተደላደለ የሚል ነው። አንዳንድ ውስታዞችን ስጠይቅ አላህ በሁሉም ቦታ ነው እንጂ እዚህ ቦታ ነው ብለን ቦታውን መለየት አንችልም አሉኝ። ትክክለኛው የቱ ነው? በጣም ግራ ስለተጋባ ሁኝ ነው በታብራሮለኝ ላ በመጀመሪያ ደረጃ ጥያቄው ላይ መጽሐፍ ቅዱስ አነብ የሚለው ሱረቱ ጣሀ ያለው መጽሐፍ ቅዱስ ላይ አደለም ምናልባት ቅዱስ ቁርአን ለማለት ተፈልጎ ከሆነ ያስኬዳል። የቁርአኑ ትርጉም የቁርአን ትርጉም ቅዱስ ቁርአን አይባልም። የቅዱስ ቁርአን መልእክት ወይም ትርጉም ነው ሊባል የሚችል በአማርኛም ይሁን በሌላ ከዓረብኛ ውጪ ባሉ ቋንቋዎች የተተረጎመ ቁርአን ቅዱስ ቁርአን ይመል ስያሜ አይሰጠውም። ከረጅም ዓመታት በፊት ሀገራችን ላይ የታተመው የአማርኛ የቁርአን ትርጉም እንደ ስያሜ ቅዱስ ቁርአን ቢባልም ላክን በሐቂቃው ቅዱስ ቁርአን ይህ በአማርኛ የተተረጎመው ወደ አማርኛ ሰዎች የተረጎሙት አይደለም። ቅዱስ ቁርአን ቅዱስ ቁርአን አረብኛው ምንም የሰው ንግግር ያልታከለበት ቀጥታ ከአላህ ዘንድ የመጣው ብቻና ብቻ ነው ቅዱስ ቁርአን ሊባል የሚገባ